ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀምሯል። ከሀገር ውስጥ ያገኘናቸውን መረጃ ወደ እናንተ እናቀርባለን። አብራችን ቆዩ። ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም አለች። የኤርትራ የውጭ ጉዳይ ሚኒስተር ኡስማን ሳላ አስመራ በዋትና በትግራይ ክልል ጊዜ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም ዓይነት ሚና እንደሌላት ተናገሩ። የውጭ ጉዳይ ሚኒስተሩ ኢትዮጵያ የጎረቤቶቹ ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፍ ማህበረሰብ ጥያቄ አቅርበዋል። ኡስማን ይህንን ነገር የተናገሩት ማክሰኞ መጋቢት 9/2017 ዓ.ም መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። ማክሰኞ ጠዋት በኤርትራ የውጭ ጉዳይ ሚኒስቴር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት፣ አምባሳደሮች እና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ የማነ ገልጸዋል። በትግራይ ክልላዊ ጊዜ አስተዳደር ፕሬዚዳንት ጌታቸው ረዳና በዋት ሊቀመንበር ደብረጽዮን መካከል የከረረ ውጥረት ተፈጥሯል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የዋት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት ሞቀሱ አይዘነጋም። የኤርትራ የውጭ ጉዳይ ሚኒስቴር በሰጡት ማብራሪያ ሶስት ጉዳዮችን በዋናነት ማንሳታቸውን የማነ ተናግረዋል። የመጀመሪያዎቹ ሁለቱ ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶችን የሚመለከቱ እንደሆኑ በማስታወቂያ ሚኒስቴሩ መረጃ ላይ ሰፍረዋል። በቀዳሚነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚለው ግምታዊ ክስ ነው። ሁለተኛው ክስ የፕሪቶሪያ ስምምነትን የተመለከተ እንደሆነ ተገልጿል። ማብራሪያ ተሰጥቶበታል የተባለው ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት አባዜ እንዲሁም ይህንን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮት ያለው ተንኳሽ ድርጊት እንደሆነ ተጠቅሷል። የኤርትራ የውጭ ጉዳይ ሚኒስተር ዑስማን ሳላሂንን ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው። የውጭ ጉዳይ ሚኒስተሩ ጌዲዮን፣ ርዕሰ መስተዳደር አቶ ጌታቸው ባለፈው ሳምንት አርብ መጋቢት 5 2017 ዓመት የሰጡት ማብራሪያ በትግራይ ክልል በኋት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ ነበር። በዚህ ማብራሪያ ላይ የውጭ ጉዳይ ሚኒስተሩ የሚሰሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። በወቅቱ ገለጻ የሰጡት አቶ ጌታቸው በበኩላቸው በሌላኛው ክንፍ የሚገኝ የተወሰኑ የህዋትና ወታደራዊ አመራሮች ከፌዴራል መንግስት ጋር በሚደረግ ንግግር የመደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውን ተናግረው ነበር። ይህንን ክስ ህዋት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዚዳንትና የጸጥታ ዘርፎ ኃላፊ ሌተናል ጀነራል ታደሰ ወረደ የትግራይ ጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነው ብለዋል። የኤርትራ የውጭ ጉዳይ ሚኒስተር ኡስማን ዛሬ በሰጡት ማብራሪያ ግን የኤርትራ መንግስት በህዋትና በትግራይ ጊዜ አስተዳደር መካከል እየተካሄደ ባለው የውስጣዊ ግጭት ምንም አይነት ሚና የላትም በማለት ማስተባበላቸው ተገልጿል። ኤርትራ ከዚህ ውጪ የሚቀርቡ ክሶችንና ወንጀላዎችን ሙሉ በሙሉ ውድቅ እንደምታደርግም ማስረድተዋል ተብሏል። የኤርትራ መንግስት የፕሪቶሪያን ስምምነት የሚመለከተው የኢትዮጵያ ውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስተሩ ሀገራቸው በስምምነቱ ሂደት ጣልቃይ መግባት ምንም ፍላጎት እንደሌላት እንደገለጹ ተጠቅሷል። ጥቅምት 2015 ዓ ም ከጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስቴሩ ለዲፕሎማቶቹ ማስረዳታቸው ተገልጿል። ኡስማን የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይም የሚያመለክት ማንም አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች የኤርትራን ማምለጫ ለማድረግ ነው ሲሉ ተናግረዋል። ከኢትዮጵያ ጦር ጋር ወግኖ የተዋጋውና በሰብአዊነት ላይ በሚፈጸም ወንጀል ጨምሮ በተለያዩ የጦር ወንጀሎች እንደፈጸመ የተባበሩት መንግስታትን ጨምሮ የሰብአዊ መብት ድርጅቶች ሪፖርት ያወጡበት የኤርትራ ጦር አሁንም በትግራይ መሬቶች ላይ እንዳለ በተደጋጋሚ ጊዜ ተነግሯል። የፕሪቶሪያው ግጭትን በዘላቂነት የማቆም ስምነት ከተፈረመ በኋላ የኤርትራ ወታደሮች በትግራይ ወሲባዊ ባርነት፣ ግድያዎችና ሌሎች ከባድ ጥሰቶች መፈጸማቸውን ዓለም አቀፍ የሰብአዊ መብት ተቆርቋሪው አምንስቲ ማስታወቁ ይታወሳል። እነዚህ ክሶች በኤርትራ ላይ የሚነሱት የኢትዮ ኤርትራ ድንበር ኮሚሽን እና ሳሪና የመጨረሻ ውሳኔ ገና ከጅምሩ ውድቅ ካደረጉና እየተቃወሙ ከቀጠሉ የቀድሞ የዋት አባላት እንደሆኑ ውስማን ተናግረዋል ተብሏል። እነዚህ አካላት በኤርትራ የሥርዓት ለውጥ እንዲደረግ ሲሰሩ የነበሩና ያልተሳካላቸው እንደሆኑም በተጠቀሰው መረጃ ላይ ሰፍረዋል። የኤርትራ የውጭ ጉዳይ ሚኒስትር ውስማን ሳለ ሀገራቸው ኢትዮጵያ ባላት በዲፕሎማሲ ወይም ወታደራዊ ኃይል የባህር በርና የባህር ኃይል ቤዝ የማግኘት የተሳሳተና ያለፈበት ዜ ግራ መጋባቷን ለዲፕሎማቲክ አባላቱ መግለጻቸው ተነግሯል። ይህንም በተመለከተም ኢትዮጵያ የጎረቤቶች አለዋላዊነትና የግዛት አንድነት እንድታከብር የዓለም አቀፍ ማህበረሰብና የሚመለከታቸው አካላት ኢትዮጵያ ላይ ግፊት እንዲያደርጉ ኤርትራ ጥሪ እንዳቀረበችም የማስታወቂያ ሚኒስትሩ በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። የትግራይ ክልል ከሁለት ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ ደርሷል። በትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባ መንግስት የተዋጉት የህወሓት አመራሮች አሁን በሁለት ጎራ ተከፍለው ተፋጠዋል። በሌላኛው የአገር ውስጥ ዜናችን አቃቢ ሕግ፣ በነ ዮሐንስ ቡያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን ማሰማት ጀመረ። በዚህ መዝገብ ስር 52 ተጠርጣሪዎች የሽብርተኝነት ክስ ተመስርቶባቸዋል። አቃቢ ሕግ ተከሳሾቹ ባስተላለፉት ትዕዛዝ ምክንያት የደረሱ ጉዳቶችን ያስረዱልኛል ያለላቸው ምስክሮች አቅርቧል። አቃቢ ሕግ በእነ ዮሐንስ ቧያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን መስማት ጀመረ። የፍትህ ሚኒስቴር በእነ ዮሐንስ ቧያለው መዝገብ ባሉ 52 ተጠርጣሪዎች ላይ የፖለቲካ ሪዮት በኃይል በማስፈጸም ተንቀሳቅሰዋል፣ በ1996 ዓመት የወጣውን ወንጀል ሕግ እንዲሁም የሽብር ወንጀሎችን ለመከላከል የወጣውን ሕግ ጥሰዋል በሚል ከአንድ ዓመት በፊት ክስ መመስረቱ ይታወሳል። በዚህ ክስ መዝገብ ስርም የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ እንዲሁም የአማራ የብልጽግና ፓርቲን ወክለው የክልሉ ምክር ቤት አባል የሆኑት አቶ ዮሐንስ በያለው እንዲሁም የአዲስ አበባ ምክር ቤት አባሉ ካሳ ተሻገር፣ ዶክተር ጫን የከበደ፣ እስክንድር ነጋ፣ ዘመነ ካሴ፣ አበበ ፈንታው፣ አሰግድ መኮንን፣ መከታው ማሞ፣ ፋንታውን ሙሀባ ና ሌሎችም ተካተዋል። ከ52ቱ ተከሳሾች መካከል 16ቱ ተከሳሾች አዲስ አበባ ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት ህገ መንግሥትና ሽብር ወንጀሎች ችሎት የቀረቡ ሲሆን የአቃቢ ህግ ምስክሮች በተከሳሾች ላይ ምስክርነት ቃላቸውን እንደሰጡ የተከሳሾቹ ጠበቃ ሰለሞን ገዛይ ለአልዓይን ተናግረዋል። ጠበቃ ሰለሞን እንዳሉት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ፣ አንደኛ አንደኛና ሁለተኛ ህገ መንግስታዊና ጸረ ሽብር ችሎት አቃቢ ህግ በእነ ዮሐንስ በያሉ የክስ መዝገብ በሚገኙ ተጠርጣሪዎች ላይ የቀረበባቸው ምስክሮች ፍርድ ቤት ማሰማት ጀምረዋል። በመዝገቡ ከተዘረዘሩት 52 ተከሳሾች መካከል 16ቱ ብቻ ከሳቸውን በችሎት ቀርበው እየተከታተሉ ነው ያሉት ጠበቃው አቃቢ ህግ አሉኝ ካላቸው የአንድ ምስክሮች መካከል ስምንቱን በችሎት አቅርቦ ቃለ መሃላ እንዲፈጽሙ ተደርጎ የምስክር ቃል ተሰምቷል ብለዋል። ፍርድ ቤቱ ሌሎች አምስት ምስክሮችን እስከ መጋቢት 12 ቀን 2017 ዓ.ም ድረስ ማሰማቱን እንደሚቀጥል ጠበቃ ሰለሞን አክለዋል። እንደ ጠበቃ ሰለሞን ገለጻ የአቃቢ ህግ ምስክሮች በአማራ ክልል ዋና ከተማ ባህር ዳር ዙሪያ ሐምሌ 29 ቀን 2015 ዓ.ም በፌዴራል ፖሊስ አባላትና ታጣቂዎች መካከል ተካሂዷል በተባለ ውጊያ የደረሱ ጉዳቶችን የሚያስረዱ ምስክሮች ቃላቸውን ሰጥተዋል። አቃቢ ህግ ምስክሮቹን ተከሳሾቹ በቀጥታ ያደረሱትን ጉዳት እንዲያስረዱ ያቀረባቸው ቢሆንም እስካሁን የምስክርነት ቃላቸውን የሰጡ ምስክሮች እስካሁን ተከሳሾቹን እንደማያውቋቸውና በነሱ ላይ በመመስከር ችሎት እንዳልቀረቡና ነገር ግን በወቅቱ በክልሉ ባህር ዳር ስለተፈጠረው ነገር መመስከራቸውን ጠበቃ ሰለሞን ተናግረዋል። ምስክሮቹ በተጠቀሰው ዕለት በታጣቂዎች በደረሰባቸው ጥቃት አብረዋቸው የጸጥታ ማስከበር ስራ ሲሰሩ የነበሩ የፖሊስ አባላት እንደተገደሉ፣ የጦር መሳሪያዎቻቸው እንደተወሰደባቸውና የአካል መጉደል ጉዳት የደረሰባቸው አባላት እንደነበሩ ለችሎቱ መመስከራቸው ተገልጿል። በቀጣዮቹ ቀናትም አቃቢ ህግ ቅስቀሳ የደረሱ ጉዳቶችን ለችሎቱ ያስረዱልኛል የሚላቸውን ተጨማሪ ምስክሮች እንደሚያቀርቡ ጠበቃ ሰለሞን አክለዋል። በነ ክርስቲያን ታደለ መዝገብ ስር ክስ የተመሰረተባቸው ተጠርጣሪዎች በአቃቢ ህግ የተመሰረተባቸውን ክስ እንዳልፈጸሙ በወቅቱ ለችሎቱ ማስረዳታቸው ይታወሳል።